በቃ በክትትል ብቻ ሶስት ዓመት ድፍን እንግዲህ ሶስት ዓመቱ አልፎ አሁኑ ሶስት ዓመት ከሶስት ወሯ ነው። እና እንዲህ አይነት ስቃይ ውስጥ ነው ያለችው። ያ ጤና መድን ሆስፒታሉ ላይ ክትትል የዘውዲቱ ነው። ዘውዲቱ ላይ የስኳር መድኃኒቱ በሰዓቱ ካልገባ አጥቼ የግል መግዛት ስለማልችል አስራ አምስት ቀን ሀያ ቀን አቋርጣለሁ። በዛን ሰዓት እጄና እግሬ ፓራላይዝ ይሆናል። ስኳሪ እስከ ስድስት መቶ ምናምን ይገባል ያንን አምስት ሺህ ብር ለመክፈል እንኳን ያለኝ ፈተና መድኃኒዓለም ነው የሚያውቀው። እኔ ኬት ይምጣ ኬት ይምጣ ፈጣሪ ያውቀው። እስካሁን የተረዳነው ነገር የለም። ሐኪሞቹ የሚሉት የተፈጥሮ የኩላሊት ጥበት ነው፣ ሽንቱ እየተጠራቀመ መሄድ ሲያቅተው ተረጫጅቶ ኩላሊቷን አበላሸው ነው እነሱ እያሉ አሉት። እኔ ጤነኛ ቦኜ ብሆን ኖሮ ሰላም እንዴት ናችሁ? ከህይወት የተቀዱ ታሪኮችን የምናደምጥበት የከመኖር ሰዓታችን ላይ ነው የምንገኘው። የዛሬ እንግዳችን እናት በላይነሽ ናስር ይሰኛሉ። እንግዲህ በህይወት ብዙ ጉዞን አልፈዋል። ታሪካቸው ምንድን ነው? ምንድን ነው ሊያካፍሉን የመጡት የሚለው ደግሞ ከእርሳቸው የምንሰማ ነው የሚሆነው። እማማ ስለመጡ እኛ ጋር በጣም እናመሰግናለን። እንኳን ደህና መጡ። እኔም እንግዳችሁ ስላደረጋችሁኝ በጣም አመሰግናለሁ። እስኪ ከመጀመሪያ እንጀምር። ቀደም ብለን እያወራን ነበር እና? ልጆቼን አባትም እናትም ሆኜ ነው ያሳደግኳቸው፣ ብዙ ነገር አሳልፍ ያለው እያሉ ነበር። እስኪ ስለዛ ጥቂት ነገር ይበሉ። ያው ትዳርም ቢኖር በአሁኑ ሰዓት ከባድ ነው። እሱም እያለ ብዙ አይመቸኝም ነበር። ያው እንደሚኖር ሁለቱ አባቱ ተሽሎ ቢኖር ነበረ ጥሩ፣ ፈጣሪ ቢፈቅድ ማለት ነው። ግን አላለውም፣ ያው እሱ አለፈ። ያንን ሁሉ ችግር ተቋቁሜ ግን ልጆቼ ለዚህ አድርሻለሁ። አድርሼም ግን ልብስ አጥቤ አሻሮ ቆልቼ ብዙ ነገር ሰርቼ ልጆችን ለዚህ አድርሻለሁ። እነሱን አድርሼ ግን ይጦሩኛል ስል ይሄው እንደምታዩ እንዲ አይነት ችግር ውስጥ ገባሁኝ። ለራሴም ጤና የለኝም። ግፊ ገፊ በሽተኛ ነኝ። ኮሮልስቱን በሽተኛ ነኝ። ስኳር በሽተኛ ነኝ። ይህን ሁሉ ተሸክሜ ነው በአሁን ሰዓት ያለውበት። ያንን ተቋቁሜ ልለፍሰርች ጤነኛ ሆኜ ች ልጅ እንኳን እንደምንም ብዬ ነገ የማይቆጨኝን ነገር ለስራ እንዳለን እንኳን ጤና የለን። የተቻለኝን አቅም መቼም የኢትዮጵያ ህዝብ የዋህ ነው። እስካሁን ድረስ ሶስት አመት ሙሉ ከጎኔ የሆኖ ሳለቅ ሳልቅሶ ስደሰት ተደስቶ ከጎኔ የሆነው እስካሁን ድረስ ችሎኛል። ሁሌ በሰው ትከሻ ላይ ግን ለራሴም በጣም እየከበደኝ እየከበደኝ ስለሆነ ያንን የምወጣበት መንገድ ዶ ፈጣሪ አምላክ በሰበብ አስባብ ቢረዳኝ ብዬ ነው። እንግዲህ ይህንን እንትን የመጣሁትና እቺ ልጅ ነገ ሰው ሆና ለዚች ሀገር ሸክም ሳትሆን ብዙ ነገር ላይ የምትደርስ ልጅ ናት። ገና የሃያ ስምንት ዓመት ወጣት ናት። በአቅሟ ብዙ ነገሮችን ሰርታ እኔን የምትረዳ ነበረች። ዛሬ ግን ከኔ እጅ ጠባቂ ሆና ከኔ እጅ ፈላጊ ሆና ይኸው አለች እና ስንት ልዙ ልጆች አሉት። ምንድነው የተፈጠረው? ምንድነው የሆነችው? ያጋጠማት ያው መጀመሪያ አስም በሽተኛ ነበረች። ሲጀመር አስም ነው እንጂ ሌላ በሽታ የለባትም። ግን እያደገች ስትሄድ የአስም ጠፋ ሊሟ እየጨመረ ሲሄድ ስትወለድ መንታ ሆነው ሲወለዱ እኔ ስደክመባቸው እነሱን ትሪት አላደርጓቸው እና ነፋስ በዛን ሰዓት ገብቶ በደረቷ ነበር የምተነፍሰው በአፍንጫዋ ሳይሆን የደረት እንትል ነበር የያዛት ሲባል ሲባል ክትትል ሲደረግላት እያደገ ስትሄድ ወደ አስራ ሦስት ዓመት ላይ ጠፋ ጠፋ ያ ህመም ማለት ነው በራሱ ስትወለድ በተፈጠረ ችግር ነው ከዛ በኋላ ግን እግዚአብሔር ይመስገን ትምህርትም ስትማር ስትወጣም ስትገባ ሙሉ ጤነኛ ናት የነበረችው ይሄ አጋጣሚ የተፈጠረ ነገር ግን እኔ ኬት ይምጣ ኬት ይምጣ ፈጣሪ ያውቀው እስካሁን የተረዳ ነው ነገር የለም ሀኪሞቹ የሚሉት የተፈጥሮ የኩላሊት ጥበት ነው ሽንቱ እየተጠራቀመ መሄድ ሲያቅተው ተረጫጭቶ ኩላሊቷን አበላሸው ነው እነሱ ያሉ አልት እንደ መረጃ ታመመች፣ ጊዜያዊ ጤና ጣቢያ ወሰድኳት፣ ሶስዳት ማስታገሻ ተሰጣት። ባሰባት ሲብስባት፣ የግል ወሰድኳት፣ የግል ሶስዳት፣ አልትራሳውንድ ትነሳ ተባለ። ስትነሳ ሁለቱም ኩላሊቷ ውሃ እንደሞላ ነገሩኝ። ሲቲ ስካን ትነሳ ተባለ። አንድ እንደ እናንተ ቤተሰብ ፈጣሪ ያስቀመጠልኝ ቤተሰብ አለ፣ የባዳ ዘመድ ማለት ነው። ወስዳ ሲቲ ስካን ላስነሳቻት ስድስት ሺህ ብር ከፍላ ሲቲ ስካን ላስነሳቻት ስትነሳ አንዱ ኩላሊቷ ከነጨራሹ እንደሌለ ተነገረ። አንደኛው ፌል አርጓል ተባለ። አንደኛው ውሃ እንደሞላ እና በመሳሪያ ይሞከር ተባለ። የመጀመሪያ ዘውዲቱ ተኛች። ሶስት በመሳሪያ ተሞከራ አሉን ሲላቸው ጥቁር አንበሳ በሬ ፈርታ ላከች። ጥቁር አንበሳ እስኪ በመሳሪያ ይሞክረው ብለው እነሱን በመሳሪያ ይሞከሩት በመሳሪያ ያልሆነላቸውም ሰርጀሪ ሰርተው ትቦውን የማስፋት ስራ ያ ትቦም አልሰፋም። ለአንድ አመት በጎማ በጎማ ቆየች። ጎማ ውስጧ እየገባላት በየሶስት ወሩ እየተቀየረላት ማለት ነው። ተጠቅልላ ስትገባ በቀጥታ ትገባለች። ከዛ ተጠቅልላ እዛች ውሃ ይሞላችው ኩላሊቷ ላይ ትቀመጣለች። ላይ በተበላሸው በኩል አድርጎ ይወርዳል ሽንቱ እና ይሄንን እንትን አሉ ተመልሶ እንደገና ድጋሚ ተሰራ። ያ ተከፈተ መልሶ ተከፈተ፣ አላወርድ ያለ ሁለቱን ኩላሊቱ አውሃ ሞላ። እንደገና ድጋሚያ ሰርጀሪ ተከፈተ ተከፍቶ፣ ምንም ያገኙት ነገር የለም። መልሰው ጎማ ማስገባት ስራ ሰሩ። በቃ በክትትል ብቻ ሶስት አመት ድፍን እንግዲህ፣ ሶስት አመቱ አልፎ አሁኑ ሶስት አመት ከሶስት ወሯ ነው እና እንዲህ አይነት ስቃይ ውስጥ ነው ያለችው። ስገባ ስወጣ እሷን ማየት ነው። እንዲህ አይነት ታሪክ ነው እያሳለፍኩ ያለሁት የራሴ ያሳለፍኩት ህይወት እንዳያንሰን በዚች ልጅ ላይ እንደገና ይሄን ያህል የህይወት ታሪክ ለእኔ ፈተና ሆኖብኛል። ምንድን ነው አሁን የተባለው? በህክምናው ምን መፍትሄ ነው አለው የተባለው? ወይስ ምንድንነው የተሰጠው የመጨረሻ ውጤት? ምን ይደረግ? ወዴት ሂዱ ተባላችሁ? አሁን እነሱ ብለው የነበረው ውጭ ይሄ ዘጠኝ ሺህ ብር ተከፍሎ የሚሰራው ምርመራ ከልብ ጋር የተያያዘ እሱን፣ አሰሪያሉኝ በግል አሰራሁኝ። መሳሪያው እስከ ጥጋ አይገባም፣ የደፈነው ነገር አለ፣ ኩላሊቱ አለ የደፈነው ነገር አለ እና እኛ በሲዲ መልክ ነው እንጂ እሱን ሰርተን ውጤት ለመላክ አንችልም ብሎ ሞላኪም ቤት የግል ለጥቁር አንበሳ ጻፈላቸው። ጥቁር አንበሳ እሱን ውጤት አይተው ተመልሰው ደግሞ በሶስት ወር የሚደርስ ወረፋ ያን ነገር ለመስራት በሶስት ወር የሚደርስ ወረፋ አለና እሱ ካልተሰረረ በስተቀር ቦርዱ ሊወስን አይችልም ብሎ ነው እንግዲህ፣ በቃ ጸጥ ያለ። ስለዚህ እዛ የመንግስትም ቢሆን ያው ወጪ አለው። አይደለም ወጪ ያለው ጤና መድን ነበረ፣ በጤና መድን ነበረ። ጤና መድን አሁን አምስት ሺህ ብር ገባ። ያንን አምስት ሺህ ብር ለመክፈል እንኳን ያለኝ ፈተና መዳን ያለም ነው የሚያውቀው። ወጪ ያለው በአመት ነው የሚከፈለው፣ በአመት ነው የሚከፈለው። የተለያየ ነገር ውጭ ብዙ ውጭ ያሰሩ ውጭ እንዲያርጉ ሲባል የኢትዮጵያ ሕዝብ ውሎ ይግባ እስካሁን ድረስ ከጎን አልተለየም። ከአንድ ብር ጀምሮ ከአስር ሳንቲም ጀምሮ ሁሉም እየረዳኝ ነበር። እስካሁን ድረስ ሶስት ዓመት ግን እንኳን ሶስት ዓመት አንድ ቀንም እናተሳለችለች ግን ያው የሰጠኝ ስጦታ ምንም ማድረግ አልችልም። እኔ ጤነኛ ቦኜ ብሆን ኖሮ ቀን ድንጋይ ሰር ይችል የልጅን ህይወት ለማትረፍ ወይም ለመታደግ ጤናዋን ለመመለስ ስታገል ነበር። ግን የለኝ ይሄ ነው ታሪካችን። ስለዚህ አሁን ወረፋ የተባለው የመንግስት ስለሆነ በጣም ብዙ ሰው ስላለ ነው። ያንን ህክምና ግን በግል ማግኘት ይቻላል አይደለም? ስለዚህ በእርስዎ በኩል አሁን ቢደረግ ሰው ይህንን አይቶ ማገዝ ቢችል፣ ምንድን ነው የምትጠይቁት? ወይ ሰዓት በጣም የሚያስፈልገው ቅድሚያ ይሄ ቢደረግልን የምትሉት? እኔ ትልቁ ነገር ለእሷ ነው። እዚህ ጋር የመጣሁት ለእሷ ቅድሚያ ሰጥቶ የተሻለ የተሻለ ህክምና በግል ተሞክሮላት፣ ከዚህ እስከዚህ ነው ያለው ደረጃ፣ ከዚህ እስከዚህ ነው ህመማ የሚለውን ነገር ብሰማ ለአይምሮ ወይም ለእሷ አይምሮ እረፍት እናገኛለን ብዬ ነው። ብለው እሷን ሰው እንድትሆንልኝ ሰው የሚያደርግልኝ በቃ አሁን ካለችበት ደረጃ አውጥቶ ይሄ ነው በቃ ከዚህ እስከዚህ ያስፈልጋታል፣ ከዚህ እስከዚህ መሆን አለባት የሚለኝ ሰው ፈጣሪ ቢልክልኝና ከእናንተ ተጨምሮ እሱን ቅድሚያን ገብጋቢ ብዬ የምለው የእሷ ሁኔታ የእርሶም እንትን አለ አደለም የኔም ጤና ማጣት አለ። መድኃኒት እወስዳለሁ። የስኳር መድኃኒት እወስዳለሁ። ጠዋት ሀያ ስምንት ሚሊግራም ከሰዓት 18 ሚሊግራም በእምብርቴ ነው ወስደው፣ ኪኒን አለኝ ወስዳለሁ። የደም ግፊት የኮሌስትሮል ወስዳለሁ። በቀን ስምንት ኪኒን ነው ወስደው። ይሄ ይሄ ሁሉ ተጨምሮ ራሴንም ትጅ፣ እናት ለልጇ ስትል ብዙ ነገር ታደርጋለች። የራሴ እንዳለ ሆኖ ብችል ሁለታችንንም ሁለታችንንም ደግፎ ከሰው ሳይሆን ከፈጣሪ ሊያገኘው ለሁለታችንም ከጎናችን ሆኖ እኛንም ተስፋችሁ ብሎ የሚለን ብናገኝ፣ ካልተቻለ ግን ለእሷ ቅድሚያ የሚሰጥልኝ ባገኝ በፈጣሪ ስም መድሃኒት አንዳንዴ ያታው የሚታመምበት ጊዜ እንዳለ እየነገርኩህ ነበረ። መድሃኒት መግዣ ጥቼ አሁን መድሃኒት ውስጥ አምስት ሺ ብር ነው ለአንድ ወር መድሃኒት የሚገዛው ማለት ነው። ያ ጤና መድን ሆስፒታሉ ላይ ክትትል የዘውዲቱ ነው። ዘውዲቱ ላይ የስኳር መድሃኒቱ በሰዓቱ ካልገባ አጥቼ የግል መግዛት ስለማልችል አስራ አምስት ቀን፣ ሀያ ቀን አቋርጣለሁ። በዛን ሰዓት እጄና እግሬ ፓራላይዝ ይሆናል። ስኳሪ እስከ ስድስት መቶ ምናምን ይገባል። በዛን ሰዓት መልሼ ላሉት ልጆች እንትን ነው መሆነው፣ ሸክም ነው እየሆንኩ ያለሁት። እና ይሄንን አይቱ የኢትዮጵያ ህዝብ ደግ ነው የዋህ ነው ይሄንን አይቱ ለሁለታችን ድጋፍ የሕክምና ድጋፍ ክትትል ያደርግልን። እሷስ ግን ምን ትላለች? መንታህትም አለቻትና፣ እንደው ምን ትላለች? ምን ተስፋ የምትመኘው ነገር የምትመኘው፣ ያው እሷ በሽተኛ ናት። እኔም እንደነገርኩሽ ያለሁበት ነገር ከበድ ይላል፣ ከእሷም ይንትን ባይል ባይተናነስ እስከመቼ ድረስ እናቴን እንዲያርኪ ፊቴ ጠቁሮ ስታይ ወይ የሆነ ነገር ሆኜ ስታይ እናቴ ምን ሆነሽ ነው? ዛሬ እኔ ነኝ አይደል እንዲህ ያደረኩሽ ትላለች። ከሷ በፊት ነው ወደ ሀያ ሰባት ምናምን አመቴ ነው ስኳር በሽተኛ ከሆኑ፣ እኮ እነሱን ስወልድ ነው በድንጋጤ ደም ግፊት ያዘኝ፣ በዛው አድርጎ ስኳር አስከታል። እና ሀያ ሰባት አመቴ ነው እሷ ስለታመመች ሳይሆን ከዛ በፊት በየጊዜው ሆስፒታል ነኝ። ስኳር ይከፍ ይላል ስበሳጭ ቤት ነገር የሆነ ነገር ለእሷ ሲጎልብኝ፣ መድኃኒቱንም እየወሰድኩ አምስት መቶ ምናምን እተኛለሁ በግሉኮስ ይወርዳል። ተመልሼ ወደ ቤት ይገባል። እና ያለው ነገር ይሄ ነው እንግዲህ ፈጣሪ እርዳችሁ አሜን። በእኛ በኩል እናስቀምጣለን የእናንተን አካውንት እና ስልክ ቁጥር። ይህንን ደግሞ የሚሰሙ ብዙ ተመልካቾች አሉና የማማን ታሪክ እንደሰማ ነው እንግዲህ፣ በተለይ ደግሞ የልጃቸው ጤና ይሄ ነው ተብሎ የተሰጣቸው ውጤትም ስለሌለ በደንብም የመታየት የተሻለ የሕክምና አማራጭ አግኝተው ማሳከም አቅም ስለሌላቸው፣ በቻላችሁት አቅም ባለሙያዎችም የግል ሆስፒታሎችም በገንዘብም በሙያችሁም ማማን ማገዝ ለምትፈልጉ እዚሁ እስክሪናችን ላይ የእሳቸውን አካውንትና ስልክ እናስቀምጣለን። በአካል ደግሞ ሄዳችሁ መጠየቅ ከፈለጋችሁ ወደ ተክለ ሃይማኖት ጎላ ሚካኤል አካባቢ ነው የሚገኙት። ሄዳችሁ በአካላይታችሁ ማገዝ አይዟችሁ ማለትም መደገፍም ትችላላችሁ። የዛሬው ከምኖር ይሄንን ይመስል ነበረ። እናመሰግናለን። እኔም አመሰግናለሁ።